ተመልካቾቻችን አሁን የምንገኘው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በአልቾ ወሪሮ ወረዳ በጠረጋ ማዘጋጃ ጀርባ በእንስላል ችኩል ተራራ በተፈጥሮ በታደለችው አካባቢ እንገኛለን። አሁን አጠገባችን ታጋይ ጀማል ሀቢብ አለ ማለት ነው። ስለ አካባቢውም አንዳንድ ነገሮች ያነሳልናል። ከሰመ ጀመርና እስቲ ስለ አካባቢው አንዳንድ ነገሮችን ትክክለኛ ስሙ ማን እንደሚባል አሳጥረ ነገር እንደ ገለጽከው ጀማል እባላለሁ። የስልጤ ማንነት ትግል ታጋይ ነኝ። በአሁኗ ሰዓት ደግሞ የዚህ እንስላስ ችኩል ተራራ ለመጎብኘትና ለመዝናት የሚመጡ እንግዶችን እንግዶችን በመቀበልና በማስጎብኘት ላይ ነው የምገኘው። ስለዚህ አሁን ደግሞ የምንገኘው እንስላስ ችኩል ተራራ እንስላስ ከሚባለው እግርጌ ላይ ነው የምንገኘው ፊት ለፊት ለፍት የሚታዩት ያው በውሶ ቀበሌ ገበሬ ማህበር ጭንቆ የሚባል መንደር ላይ ነው ፊት ለፊት የሚታዩት። የተራራው ቅርጽ እንደምታዩት የተለያዩ ቅርጽ ይዘዋል። ከተራራዎቹ ለእያንዳንዱ ተራራዎች የራሳቸው ስም አላቸው። ከተራራዎቹ መካከል አንዷ እና ዋነኛው የምትባለው የፎሌ ቆቶ ነው የምትባለው ፊት ለፊት ተመልክቷል። የሻኛ የበሬ ሻኛ ቅርጽ ያለው ሳይነገርም ራሷን ቁልጭ ብላ የበሬ ሻኛ አልምስልም ወይ ብላ ነው የምትጠይቃቸው። እና ፎሌ ቆቶን ነው ፊት ለፊት የምናየው ያለንበት ቦታ ላይ ከእንስላስ ችኩል ተራራ እግርጌና ዋይራ የምትባል በማዕከላችን አንድ ተራራ አለች። በእሷ መካከል ነው የምንገኘው። ወደ ላይ የሚታዩት ደግሞ ዞጎ የሚባል ነው ላይ ፊት ለፊት። ስለዚህ ወደዚህ ስትሄዱ ደግሞ አበባተ የሚባል ቦታ ነው የሚታያችሁ፣ ማዶ ወጉሶ ቀበሌ ገበሬው ማህበር፣ አበባተ የሚባል ቦታ ላይ የሚገኘው ያው የሚታዩት እንዳለ ጠቅላላ የእንስላል እኩል ተራራ የልጅ ልጆቿ የሚባሉት ተራራዎች ናቸው። እንስላል ተራራ ማለት ይቀላል እንግዲህ። ያው እና ታጋይ ወንድማችን ጀማል፣ በጣም ደስ ብል። ይህንን አሁን ይህንን ድንቅ ቦታ ምን ያህል የስልጤ ማህበረሰብና ብሎም የኢትዮጵያ ሕዝብ ምን ያህል ያውቀዋል? ይሄ ቀጣ ያለው እሱ ልጅስ ስልጤ በአገር ውስጥም በውጭም ያለው ሰው ምን ያህል ያውቀዋል? ይህንን አሁን ምርጥ ተፈጥሯዊ የሆነ ገነት የሆነ ቦታ ምን አይል ነው? ምን አይል ሰው ነው የኔ ነው ብሎ ያም፣ ምን አይል ሰው ደግሞ የዚህን ተራራ ስምና ታሪኩን የሚያውቀው ወይስ በእናንተ ብቻ ነው የተገደበ? አሁን በሌላ ስያሜ የተሰጠው ሰው የተዛባ ነው። ይህን ግልጽ አድርገን ይገብ። ጥሩ ጥያቄ ነው እንግዲህ። አንተም እንዳልከው ከዚህ በፊት ብዙም አይታወቅም ነበር። ካለመታወቅም በላይ አልፎ ተርፎ የሌላ ክልል በሌላ አካል የሚተዳደር አካል ነው ስለሚታያቸው አልፎ ተርፎ የወረዳ አመራሮች ራሳቸው የሚያስተዳድሩና ክልል ነው፣ ወደ የማያውቁበት ነው። ግን አልሐምዱሊላይ አሁን ሸምሴ ኑሪ የሚባል ምርጥ አስተዳደር ነበረ። ከዛ ደግሞ ከእሱም የበለጠ አማን ከዴር የሚባል ምርጥ አስተዳደር ተጠቃለን። እነሱ ከተፈጠሩ በኋላ እነሱ ከተተኩ በኋላ እነሱ ነፍስ መስራት ከጀመሩት በኋላ ስልጣቸውን ደክሮ ወረዳውን ከሚያስዘጡ ሀምሳ ፐርሰንት መረብ በሚቻ ወጡ ሀይላቸውና ቸው ወደዚ አድርገው በአሁን ሰት አልሐምዱላይ ያለው አለም አቀፋዊ የሆነ መዝናኛ ሎጅ ስፋ አስፈላጊ ነገር ሁሉ በየጊዜ የተሳታ ግዛታ እያስተዋወቁ ነው። አስፈላጊ ምን አስፈላጊ ያል አስፈላጊ ተበበ አስፈላጊ የሚባለው ነገር ሁሉ እያደረጉ ነው። ያን እንስላል ስኩል ተራራ አላት ላይ ስትመጡ ያያችሁት ነው። አለም አቀፍ እንግዳን ሊያስተናግድ በሚችል መልኩ የተዘጋጀ ሎጅ ወይ መዝናኛ ማዕከል አለ። ይህ ሁሉ እነሱ ትግል ነው። በአሁን ሰዓት አልፎ ተርፎ የዞኑም ባህልና ቱሪዝም በጣም ትልቁ ትኩረት ሰጥቶት እነ ዶክተር አርጋ መጥቶ ባስቸኳይ ባስፈላጊው ነገር ሁሉ እያሟሉለትና እያስተዋወቁት ነው የሚገኙት። ባሁኑ ሰዓት እንደበፊቱ አይደለም ማለት ይቻላል። ከድሮ አሁን ይሻላል አ በስተመጨረሻ ደግሞ ማነሳለ ነገር ምን አለ እንግዲህ ያው በተሳሳተ ሰሚ ሲጠራ እንደነበረ፣ ትክክለኛው ስሙ ደግሞ እንስላስ ቸኮል ተራራ እንደሆነ ነግረህናል። ይሄ በተገኘ አጋጣሚ በየሚዲያው ይሄንን ማስረጽ ያለብን ይመስለኛል። እስኪ በስተመጨረሻ የምታስተላልፈው መልእክት ካለ በተለይ የስልጤ ተወላጅ ይህን ቦታ አያውቀው ማወቅ እያለበት ያላወቀው ቦታ ነው እና እስኪ በስተመጨረሻ የምታስተላልፈው መልእክት ካለ አሳጥረ ነገር ካሜራውን እያየህ እስኪ፣ እንስላስ ተራራ እውነተኛ ስሙ ከነ ቱርጉሙም ጭምር እንስላስ የመንደሩ ስም ነው። ውፍታ ይሻል ተራራው ችኩል የሚባለው ቀጥ ብሎ እየተተከለ ችካል እንደማለት ነው። ራሱም ይነገራቸዋል። አሁን ቀጥታ ስትወጡ እንደ ችካል ነው ቆሞ ተገትሮ ያለው የተራራ። ይህ ሆኖ ሳለ ግን ራሱን የማይገልጸው ራሱን የማይመስለው አካባቢ ብረተሰብ፣ ብሎ ወረዳ ዞኑ በማያውቀው መልኩ ዘቢደር ተብሎ ተለጥፎበት ነበር። በአጠቃላይ የኢትዮጵያ ህዝብ በተሳሳተ መልኩ ነበር ይሄን ቦታ ያውቀው የነበረው። አሁንም ደግሞ ብዛት ሰፊውን ማስታወቂያ ሰፊውን የማስታወቂያ ስራ ካለ መሰራቱ ማለት ይቻላል። አሁንም ያልተገነዘቡ ብረተሰቦች አሉ። እንጂ ዘቢደር አልነበረም። በአሁኑ ሰዓት ግን አብዛኛው ህብረተሰብ ዞኑና ወረዳው በሚያደርገው እንቅስቃሴ ምክንያት አሁን እንስላስ ችኩል ተራራ መባል እየታወቀ መጥቷልና የኢትዮጵያ ህዝብም ይሄን ውብና ድንቅ ተራራ ዘቢደር አለመሆኑና እንስላስ ችኩል ተራራ በስልጤ ዞን ባልቾ ውሪሮ ወረዳ እንስላስ ችኩል ተራራ መባሉን መላ የኢትዮጵያ ህዝብ እንዲያውቅልኝ ነው ጥረቴን ማስተላለፍ የምንፈልገው ያው እኛም በዚህ አጋጣሚ ለማስተላለፍ የምንፈልገው ይህ መልእክት የደረሳችሁ አካላት በጣም ለአይን የሚማርክ ተፈጥሮን ማድነቅ የምንችልበት አጋጣሚ ስላለ በሀገር ውስጥ ያላችሁ፣ ከሀገር ውጭ ያላችሁ፣ ስልጤም ሆናችሁ ሌሎችም የኢትዮጵያ ተወላጆች ወይም ልጆች ኑና እዩ፣ አብራችሁን ቆዩ። እናመሰግናለን።